ለምንድን ነው እንደሱ የምታየው? እንዴት እንደተቀየርክ ነው ለሰው ማሰብ መጀመር። በተለይ ደግሞ ለክብሮ አው ክብሮ ምን ሳላውቀው ነው ቸኩያ የጠላሁት ቸኩላ ነው እኔን እንዳይቀማ ነው እንጂ እንዲ ትንሽ ብቆይ እኮ ወስዶብኝ ነበር። ውይ እኔም አንትን ቼትም እንደማሬድ ታውቃለህ? ለዚህ እኮ ነው የእኔ የሚልሽ እንደሱ ስጠራኝ እንዴት ደስ እንደሚለኝ እንጂ ወይወይ በጣም እኮ ነው የማፈቅር። እኔም በጣም ነው የማፈቅር። በቃ ኪራይ ስትመለስ እኔ ጋር እንሄዳለን። በቃ ናሆም እናቱን ሻኙት ያምጣ እና እንሄዳለን። ግን እኮ ትናፍቀኛለሽ። እኔ ግን አትናፍቀኝም። ዋ በዛው እንዳልቀርና በኋላ መፈለጉ እንዳይብስብሽ ካስቸ አይደል አድርጋ መቼም የማይጨክንም ብለሽ ነው እንደዚህ የምትሆኚው። እኔ የምልሽ ግ። ወይ ለክብሮ ማልነገርሽም ሰኒጋ እንደምንሄድ፣ አረ ነግሬው ነበር እሱ ግን እሺ ምናምን ብቻ ከቀልቦ አልሰማኝም። የከተማ ጮሎዎች ልቡን ሰብስዱበት አይቀርም? ቻኩ እያለው ቶሎ መመለስ አይመስለኝም። ምን ከተመለስኩ እንሄዳለን ብሎ ይወጣ። ዛሬ ስራ የለውም አይደል እንዴ የት ልሄድ ነው? ተቻኩ ለሚያጣ እንዴ እኔ ምን አውቃለው። ፍቅር ይሄ ልጅ ግን ምን ጀምሮ ነው? በቃ ሲመጣ በኋላ እንጠይቀዋለን። በቃ እኔ ልጅ በኋላ እንዳይመሽብኝ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ጽናት ድራማን በክፍል ሰባ አራት እንግዲህ ይዘንላችሁ መተናል ማለት ነው። ጽናት ድራማ ያው እጅጉን ተወዳጅና አሪፍ ምርጥ አስተማሪም ድራማ ነው። እናም እንግዲህ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በማጥቆር፣ ቤተሰብ የሆኑ ነባሮች ደግሞ ማበረታታታችሁንና ላይክ ሼር ማድረጋችሁን አትርሱ ማለት ነው። እናም እንግዲህ ዛሬ ላይ መራዊት እጅግ በጣም አዝናለች። እጅጉን በጣም ተክዛለች። ምን አይነት ጉድ ውስጥ ነው የገባሁት? ምን አይነት ስቃይ ውስጥ ነው የገባሁት? እያለችም እንግዲህ ለጽናትም ስትነግራት ነበር። አስተዋዩዋና መልካሟ ጽናትዬ እንግዲህ አንዳንድ እውነታዎች ይደበቁና እንደ ሚስጥር ይዘናቸው ነገር ግን ከጊዜ በኋላ ለመናገርም ያስጨንቁናል፣ ስትልም ነበረ መራዊት እንግዲህ ለናሆም እናት የጤናዋን ጉዳይ ለመናገር እንግዲህ ማሚ የምነግርሽ ነገር አለኝ ስትል እንግዲህ በሩን ከፍቶ ናሆም ወደ ቤት ሲገባ አቁማለች፣ ማውራቷን ማለት ነው ባይደርስባት እንግዲህ ልትነግራቸው ነበረ ማለት ነው። እናም እንግዲህ ጽናት ዋጋ ያስከፍላሉ። ከኪራ መማር አለብን። ኪራን እንግዲህ የእናቱን መታመም ሳንነግረው እናቱ እንግዲህ ታማሚ መሆናቸውን ሳንናገረው ሞታቸውን ሲሰማ ምን ያክል እንደተሰቃየና ምን ያክል ፈተናዎች እንደበዙበት ሁላችንም እናውቃለን። እናም ቢነገራቸው መልካም ነው ስትልም እንግዲህ ተናግራለች ማለት ነው። የናሆም እናት እጅጉን በጣም አግባብ ያለው ነገር አይደለም እየተናገሩ ያሉት እስኪ እናንተስ አድማጭ ተመልካቾች ምን ተረዳችሁ? ምንስ አገናዘባችሁ? እንግዲህ የናሆም እናት መራዊት፣ የናሆም እናት እንግዲህ ልጅ ከመውደዳቸው የተነሳ ልጅ ልጅ እያሉ ነው እንግዲህ። ናሆምንና መራዊትን አንድ ላይ መኖር ከጀመሩ ጀምሮ እንግዲህ እዚህ ቤት ልጅ ያስፈልጋል፣ ልጅ መውለድ አለባችሁ እያሉ እንግዲህ እጅጉን በጣም መራዊት እንግዲህ በዚህ ሰዓት ሁለቱም ናሆምም ሆነ መራዊት እነሱ ተግባብተው ነው የተጋቡት። ነገር ግን አሁን ላይ የእናትየዋ ጥያቄ እጅጉን በጣም እያሳሰባቸውና ሰላማቸውን እየነሳቸው እንግዲህ ተመልክተናል ማለት ነው። የናሆም እናት አግባብ ያለው ነገር አይደለም እየተናገሩ ያሉት መጀመሪያ ጋብቻ ነው የሚቀድመው። ምንም ቢሆን ትዳራቸውን እንግዲህ ይፋ አላደረጉም፣ ሰማኒያ አላሰሩም እናም እንግዲህ ውልና ሰማንያ የሚባል ነገር አለ። ከዛ በኋላ ነው ልጅ መምጣት ያለበት ብዬ እላለሁ። እናንተስ እንዴት ተረዳችሁ? የናሆም እናት እንዴት አሰባችኋቸው? ሁላችሁም ሀሳብ አስተያየታችሁን በኮሜንት አስቀምጡ ማለት ነው። ጽናትና ኪራ እጅጉን በጣም ያው ደስተኛ ሆነው እንግዲህ ላይፋቸውን እየቀጠሉ ነው። እናም እንግዲህ ሰናይት አሁን ላይ እንግዲህ ከጓደኞቿ ጋር መገለልንም ወስናም እንግዲህ አስባበታለች። እህቷ በምታደርግላት የስልክ ንግግር እና እህትየዋ በምታደርግባት ተጽዕኖ አሁን ላይ ከነበሯት ጓደኞቿ ጋር መቆጠብን መሰተርንና ወደዛም ወደዚህም አለመሄድን መርጣለች። ይህንን እንግዲህ ያስተዋሉት ጓደኞቿ ሰናይት ምኑና ነው እየተባባሉም እንግዲህ ኬራም በአንድ በኩል ክብሮምም ሁሉም እንግዲህ ጥያቄ ፈጥሮባቸዋል ጽናት እጅጉን በጣም አሳስቧታል ምኑና ይሆን ምን ገጥማት ይሆን እንደዚህ የጠፋችብኝ ስልክም አታነሳም እኮ እያለች ብቻ እስከ አያትም ቸኩ ያለው በማለት እንግዲህ እጅጉን በጣም ከራሷም ጋር ሆነ ከናሆም ጋር ከኪራ ጋር እንግዲህ ንግግርም አድርጋለች። የሰናየት መጥፋትና የሰናይት ስልክ አለመመለስ ለጽናት እጅግ በጣም ተጽዕኖ ፈጥሮባታል። በጣም እያሳሰባት ትገኛለች። ምን ሆና ነው እያለችም ነው። ይህንን እንግዲህ የሚያውቀውና የተረዳው ቅዱስ እንግዲህ ቅዱስ እሱ ብዙ ውጣ ውረዶችንና ፈተናዎችን ያሳለፈ ሰው ነው። የእሱን ሕይወት ማስተካከል ባይችልም እንኳን የሌሎቹ ሕይወት እንግዲህ ሲበላሽና ሲመሰቃቀል ማየትን የማይፈልግና በፍጹም ለሕሊናው እንደማይፈቅድለት እንግዲህ ቆርጦ ተነስቷል። ኪራን እንግዲህ አክሞታል፣ በደንብ አድርጎ አስተካክሎታል። እናም እንግዲህ አሁን ላይ ወደ ሰናይት አምርቷል ማለት ነው ሰናይትን ፎሎአፕ እያደረጋት ነው፣ እየተከታተላት ነው። እናም እንግዲህ ይህንን እንግዲህ ማንም ሰው የማያውቀውን የሰናይትን በህቷ በኩል የመጣውን ንግግር ለቅዱስ እንግዲህ ሰኒ አማክረዋለች፣ አጫውተዋለች ማለት ነው ለዛም እንግዲህ በባለፈው ክፍል ያው ነግራው ነበር ምን ያክል ተጽዕኖ እንደነበረ እና ሰዎችን መራቅና ማግለል እንዳለባት በእህቷ ምክንያትና እንዲሁም ደግሞ በእህቷ ላይ እየደረሰውን ብዙ መከራዎችንና ስቃዮችን አሁን ላይ እህትየዋ አጥብቃ ስለምትቃወም ለራሷም ሆነ ለሰኒ ከማንም ሰው ጋር ግንኙነት እንዳይኖራት እንግዲህ ሰናይትን በተደጋጋሚ ስልክ በደወለች ቁጥር ታስጠነቅቃታለች። እናም እንግዲህ ሰኒ ከነጽናት ጋር የነበራትን ጓደኝነት ለማቋረጥ እንግዲህ ወስናለች፣ ጀምራዋለች ማለት ነው ይህንን እንግዲህ ያጋራችው ሚስጥሯን ቅዱስ ወደ ሰናይት ቤት መመላለስ ጀምሯል ማለት ነው። እናም እንግዲህ ቅዱስ አሁን ላይ ሰናይትን ማከምና ማስተካከል ይፈልጋል ማለት ነው። እናም እንግዲህ ታዲያ ያንቺ እህት የነበራትን ላይፍ አንቺ ላይ ይኖራል ወይ? ቢያንስ እንኳን የአንቺ እህት ያጣችውን ነገር አንቺ ብታገኙሽ ሲላትም ነበረ። ለእህትሽ እንግዲህ ሕይወቷ ኑሮዋ ተመሰቃቅሏል እና ጥሩ ነገር አልሆነም። ና ለሰናይት መሆን ይሆናል ማለት እኮ አይደለም፣ በማለት እንግዲህ ንግግሩን ቀጥሏል ማለት ነው። ሰኒም እንግዲህ ይህንን ምስጢር ለማንም ሰው አውጠቅ እንዳትናገርብኝ ስትልም እንግዲህ ነግራዋለች። እናም እንግዲህ ወደ እሷ ቤት እንግዲህ ሲያመራ በጣም ተገርማም ተደንቃም ነበር። እንዴት መጣክ? ማንም ቤቱን አሳየክ? ሁሉ ስትልም ነበር። ጥሩ እንዳልሆንሽ ስላወቅኩኝ እና ጥሩ ሙድ ላይ እንደሆንሽ ጥሩ ሙድ ላይ እንዳልሆንሽ ስላየው ስለተገነዘብኩኝ፣ ስትሄጂ ያው ተከታትዬሽ ነው የመጣሁት ሲልም ነበር የመለሰላት። እናም እንግዲህ አሁን ላይ ቅዱስ ሰኒ ያለችበትን ሁኔታ በደንብ አድርጎ ጠንቅቆ ያውቃል ማለት ነው። እናም እንግዲህ መራዊት ደግሞ ያው ለጽናትዬ ከናሆሚ እናት ጋር የነበራቸውን ቆይታ ስታወራትም ነበረ በጣም እንደተከፋችም እንግዲህ ስትነግራት ነበረ። እናም እንግዲህ ጽናትም እውነታውን ለናሆም ነግረሹው የጤንነትሽ ጉዳይ ይፋ መደረግ አለበት፣ ቤተሰቦቹ ማወቅ አለባቸው ስትልም እንግዲህ አበረታታታለች። እናም መራዊት ትልቅ ድብርት ውስጥ እና ጭንቀት ውስጥም ያለችው የናሆሚ እናትም እንግዲህ ወፈር ብለሻል፣ አርግዘሻል እናም ቼክ አፕ መደረግ መመርመር አለብሽ በማለትም እንግዲህ ተናግረዋል ማለት ነው። እንግዲህ መራዊትም እጅጉን በጣም ጭንቀት ውስጥ ትገኛለች። አይ አምላኬ፣ ምን አይነት ጉድ ውስጥ ነው የገባሁት? እያለችም ነው እንግዲህ አሁን ላይ መራዊት። እንግዲህ የጤናዋን ሁኔታ ለናሆም እናት ለናሆም ቤተሰቦች ቢነገራቸው ምን ይወስኑ ይመስላችኋል? ይሄንን ጣፋጭና የሚያምር ፍቅራቸውን የሚያስቆሙባቸው ይመስላችኋል? እንግዲህ ቤተሰብ የሚቃወም ከሆነ ናሆም እንግዲህ ወደ መራዊት ከተጠቀለለ ቤተሰቦቹ ጋር ሊቆራረጥ ነው። እናም እንግዲህ መራዊት ደግሞ ከቤተሰቦቹ ጋር እንዲቆራረጥም አትፈልግም። ምን ይፈጠር ይመስላችኋል? በነዚህ በፍቅረኛሞች እና በትዳር ውስጥ እንግዲህ አንድ ላይ መኖርን ጀምረዋል ምንም እንኳን ሰማንያ ባያስሩ ማለት ነው ግን ቤተሰቦቹ የናሆም ቤተሰቦች ምን የሚሉ ይመስሏችኋል ናሆምስ በእርግጠኝነት ተቃውሞ ይመጣበታል ነገር ግን ናሆም ወደ ማን ይሆናል ወደ መራዊት ወይንስ ወደ ቤተሰቦቹ ግምት ሀሳብ አስተያየታችሁን በኮመንት አስቀምጡልን እላለሁ እናም እንግዲህ ቤተሰብ ሰብሰብ ብሎ የሰናይት መጥፋት ስላሳስባቸው ወደ ሰናይት ቤትም ሄደዋል ቅዱስንም አግኝተውት እንዴት ቁጣ እንዴትና፣ እዚህ እንዴት ልትገኝ ቻልክ? በማለትም ጥያቄ ፈጥሮባቸዋል። እናም እንግዲህ እሱም እኔ አሁን ላይ እንግዲህ መሄድ አለብኝ እናንተ ተጫወቱ እያለ ሲሰነባበታቸውም ነበረ። እንግዲህ ክብሩም ደግሞ ጠፋ ብሏል። ወደ ነኪራ ቤት እየመጣ አይደለም፣ ምን ሆኖ ነው፣ ምን ገጥሞት ነው፣ የት ሄዶ ነው? በማለትም ጥያቄ ፈጥሮባቸዋል። ጽናትም እንግዲህ በጣም ተገርማ፣ እናስተውላ እንዴት ነው ማሰብ የጀመርከው ይህን ያክል ለክብሮም ስትልም ነበረ። አይ አሁን ላይማ ምን ያክል መልካምና ጥሩ ሰው እንደሆነ አወቅኩኝ ተረዳሁኝ ሲልም ነበር። በጣም ተገርማም ተደምማም እንግዲህ ፍጥጥ ብላ እሱ ስትመለከተው ነበር፣ እስኪገረም ድረስ ማለት ነው። እናም እንግዲህ ውድና የተከበራችሁ አድማጭ ተመልካቾች እንግዲህ ለዛሬ የነበረን ቆይታ ይህን ይመስል ነበረ። የክፍል ሰባ አራት እንግዲህ ጽናት ድራማ እኒህን ነገሮች እንግዲህ ተመልክተናል። እንግዲህ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ላለው ውድ ቤተሰብ እናም እንግዲህ ለነበረን ጊዜ ለነበረን ቆይታ እጅጉን በጣም አድርጌ አመሰግናለሁ። በተለይ ደግሞ ለምታበረታቱኝ እጅጉን በጣም ክብረት ይስጥልኝ። በቀጣይና በሌላ ክፍል እስክንገናኝ ቸር ሰንብቱ። ባይ ባይ።